አቤ እንዴት አለ? ሰላም ሰላም። ምን ያደርገው ነው? ትንሽ አይላንድ ምናምን ንጹህ ነገሮች ምናምን የለቀምኩ ነው ነው በጣም ሽታ አለ እኮ እዚህ። እስኪ ብኖሪ ምን ለማብላት ሰው ምን ያለው ሰው እዚህ ጋር ቆሻሻ ውስጥ ስትለቅም በዚህ ውስጥ ያለብኩኝ ስሜ ደራሽ ለወገን ነው። አንዳንዴ የተቸገሩ ሰዎች ነው የሚረዳው እና ምናልባት እዚህ ውስጥ የለቀምክ ያለህ ምን ተቸግረው ይሁን እስኪ ልጠይቅ ብዬሽ ነው የቆምኩት። ምን ሆነህ ነው? ያው የሆነ ሥራ ማለት ነው ቤት ኪራይ አራት

አይዞህ እ ቁርስ አልበላሁም። ይህን አገኛለሁ ብዬ አልመጣሁም። ግ እግዚአብሔር እ እእ ሊሆን ነገር ብሎ ነው ያገነኘው እንጂ የእግዚአብሔር ነገር ብዙ ነገሮች አሉ። እግዚአብሔር ስለአገኘት ለእግዚአብሔር ምስጋና ይስ እኔ አሁን እንደዚህ በዚህ ያለኩኝ ምናልባት ምን ተቸግሮ ምን ሆኖ ነው ብዬ እንትን እስኪ ልጠይቅ ብዬ ነው። ያው ልጆች ዳቦ ከዚህ አስር ብር ይሄን ብሸጥ ሁለት ዳቦ ገዝቼ እሄዳለሁ ያለት ቁርስም አልበላውም እኔ እራሱ ቁርስም ስላልበላው ትላንት ትንሽ ቡል ምናምን ለሚየስ እንደበላው ነው እስካሁን ድረስ ያለው ድረስ ስራ ምናምን ከዚህ በፊት ተሰራ ነበረ። ስራ ብዙ ስራ ከዚህ በፊት ተሰራ ነበረ። ሰው ነገሩ ይጠፋል። ሚያገኝ ብዙ ብር ቢያገኝ ብሩም ይጠፋል፣ ሰውም ይጠፋል። ቀርቶ ማለት ነው እና ቆይ አዎ ገባ። እና አንዳንድ እንደዚህ፣ ቅድም እንደነገርኩት ስሜ ደራሽ ለወገን ነው። አንዳንድ የተቸገሩ አባቶችን፣ እናቶችን ነው የሚረዳው። እና ምናልባት ያው ቤት ውስጥ ቀለብ ስለሌለ ለልጆቼ ዳቦ ገዝቼ ለመሄድ ብዬ ነው ይሄን የሚለቅመው። ብለሀል። አዎ፣ የወደቅ አይደለም ይህ ስራ

ያው እግዚአብሔር የሚያደርገው ይሄ ነው። እንደዚህ አሁን ልበላ ነው፣ እግዚአብሔር እቺን ደግሞ ለብቻ አልበላም። ለመብላት ነው እንጂ ያለ እሺ፣ ሰው ሰው ቀላም →ቀለም ለነሱ እየቀባው የዛን ሰዓት ቀለም ሊስትሮ ቀለም የዛን ሰዓት የሚቀባው አርባ ሳንት አንድ ብር ሁለት ብር ምናምን ነበር። አሁን ደግሞ ብር ብኖር እኛ ስራ አልብን፣ ብር አይኖርም ብር የለም እንጂ የዛን ሰዓት እኛ ብትሰሩ ነጻ ብንሰራ ለነሱ ቁርስ በልተን እንውላለን፣ ካገኘ ምሳ በልተን እንውላለን። አሁን ደግሞ ምንም ከነሱ እናገኘው ማናገር የለም ነው ለነሱ እግዚአብሔር ለራሳቸው እግዚአብሔር የሚሰጠው ስጦታ ለራሳቸው ሆኑ እኛ ወደ ታች እግዚአብሔር አሁን ሁን ሰናይ ወደ ታች ያው አብረን ተው በቃ ያው ብዙ አለቀን። ፊት ትንሽ ነው አይደል? አዎ፣ በቃ ጋር አቅም በቻለን አሁን እናግዛለን። ዛሬ ይሄ የሚታዩት ወንድማችን ቅድም ቆሻሻ ውስጥ ሃይላንድ እየለቀመ ነበር ያገኘ ነው። አሁን እንደዚህ ሆኖ አምሮ በጣም ከዋ ብለዋል። ቅድም በጣም ልብስ ቀሾ ነበረ። እንዴት አየ ደስ ብለዋል። አሁን በጣም ደስ ብሎኛል። በየወተ አይቼ ማላውቀው አየሁ። በዕድሜ ልክ አይቼ ማላውቀው አየሁ። በእውነት እግዚአብሔር ይህን አገኛለሁ ብዬ አስቤ አይደለም፣ ግን እግዚአብሔር ከዚህ የበለጠ እንደሚሰጥ ከእናንተ ከዚህ እንደሚያስብ እርግጠኛ ሆኔ ያውቃለሁ። ግን ይህን ድብሰን ጫማ ከላይ ከስርም ያገኘው ነገር ብዩት እንኳን ጁስ ነገር ጥርቼ አላውቅም። ገዝቼ ጣቅም የለማ አብር 30 ብር ነው ጥሬ ስጋ እንደበላው መሰለኝ በጣም ደስ ብለዋል። እና ደግሞ አቅም በቻለን ካሁን በኋላ እናግዛለን። ቀለብ ለቤት የሚሆን ሁሉ ነገር እዚህ ባጃጅ ውስጥ አሁን ያው ካንተ ጋር ነው የገዛነው፣ ሁሉ ነገር ገዝተናል። ይሄን ለልጆች ይዘይ ትሄዳለህ። ለልጆች ይሄን ወስደይ አንዳንድ ነገሮች ታደርጋለህ። ይሄን ወንድማችን መርዳት ማገዝ የምትፈልጉ ስራ ቅድም ያው ነገሩ ሁለት ልጆች አሉ እንዲሁም ባለቤት ያለች ብለዋል። እና ይህን ወንድም መርዳት ማገዝ አሁንም የምትፈልጉ ሰዎች በዚህ ከስር በምናስቀምጥበት ስልክ ቁጥሩ የደወላችሁ እንዲጠይቁ። ስራ ስራ ለመጀመር አሁን እስከ ስንት ብር ቢኖር ስራ ይሰራል? ሀያ ሺ ብር እንዲያው በራስህ ቢሆን አምስት ሺ ብር ቢያገኝ ልስትሮ ይጀምራል። ሀያ ሺ ቢያገኝ አሮጌ ጫማ ይዞ ኮንጎ ምናምን ገጭቶ መንገድ ዳር ላይ በቂ ነው። ኮንጎ ጫማ ቢሆን መንገድ ዳር ላይ አንጥፌ ይሸጣሉ። ከዛ በኋላ ልጆች ንበዛ ለራስም ያሻሽ ከዚህ የበለጠ ደግሞ ያሻሽልኩ ማይድ ፈልጋለሁ። እዛ ልጆች ከዛ ታበላሉ። አው እና ይሄ ወንድማችን እንደሚታዩ 20000 ብር ከዛም በላይ ወይ 10000 ብር ቢኖር መንገድ ዳር ላይ ሽበጣ ሽበትም ቢሆን ዘርግቼ እሸጥኩኝ ልጆችን ማኖር ይፈልጋለሁ ብሏል። እና የኛ ያው ስራው የእናንተ ነው። እንደዚህ አንዳንድ የተቸገሩ ሰዎችን ያመጣን የረዳችሁ ከጎዳና በገንዘባችሁ ያገዛችሁ ያላችሁ ሰዎች እግዚአብሔር ይባርካችሁ። ይሄ ወንድማችን ያለውን ነገር አድርገን በዚህ ሳምንት ውስጥ ይህን ወንድማችን ማስደሰት አለብን እና መርዳት ማገዝ የምትፈልጉ ሰዎች አሁንም የደወላችሁ እንዲጠይቁ ስል በፈጣሪ ስም በቴትና ይጠይቃችኋለው። ያልኮን ሁሉ እናደርጋለን፣ እናግዛለን፣ እንረዳለን። በርታ አሁን እዚጋ ያለውን እቃውን ይዞ ባጃጅ፣ አንተ ወደ ቤት ይዞ ይሄዳል እና ደግሞ አቅም በቻለን እናግዛለን። ሰዎች ደግሞ ሲረዱ ይረዳሉ። ሰዎች ይረዳሉ። አንዳንድ ሰዎች የተቸገሩ ሰዎች የሚረዱ ሰዎች ስላሉ ነው። ስለዚህ እዚህ ባጃጅ ውስጥ ግባ እና በቃ ትሄዳለሽ። እሺ።